ሰላም፣ ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በእያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 14 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጠየቅን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የብልጽግናው ሰራዊት ካምፕ ውስጥ እርስ በእርሱ ተኩስ ከፍቶ ከ32 በላይ የሚሆነው ተጎድቶበት ካምፑን አፍርሶ ተበትነዋል። ከወር በፊት የኮሌራ ወረርሽኝ ገብቶበት በነበረው በዚሁ ካምፕ ትናንት ደግሞ በሰራዊቱ መካከል በውስጣቸው በተፈጠረ ስን ጥቃት ምክንያት እርስ በርስ ተገዳድለዋል። ከፍተኛ ቀውስ ያደረሰው የመተማው ካምፕ እርስ በርስ ግድያ የብልጽግናውን ሰራዊት አዛዦችን ለብርቱ ግምገማ እንዲቀመጡ አስገድዷቸዋል። ዝርዝሩን አሰናድተነዋል ትሰሙታላችሁ። የብልጽግናው ሰራዊት በየቀኑ የከዳ ፋኖን መቀላቀሉን ቀጥሏል። በአማራ ህዝብ ላይ ዘረፈጅ ጦርነት የከፈተውን የብልጽግናውን ሰራዊት ክደው በትናንትናው ዕለት ፋኖን የተቀላቀሉት የአድማ ብተናና የሰራዊቱ አባላት የሰጡት አነጋጋሪ ምላሽ አለም ከባህር ዳር በቅርብ ርቀት አዴት አቅራቢያ ደግሞ የብልጽግና ሰራዊት ከፍተኛ ኪሳራ ደርሶበታል። ሁለቱንም መረጃዎች በዝርዝር እናስደምጣችኋለን። ጉድ ሳይሰማ መስከረም አይጠባም ይባል ነበር። ዘንድሮ ግን ጉድ ሳይሰማ ሰኔ 30 አይደርስም ተብሎ የተቀየረ ይመስላል። ለሁለት ዓመታት በአማራ ህዝብ ላይ ከፍተኛ እልቄት ያደረሰው የብልጽግናው አገዛዝ ከዚህ በኋላ በአማራ ክልል የአድማ ብተና ስልጠና መሰጠት የለበትም ሲል መወሰኑን ወታደራዊ ምንጮች ገልጸዋል። ብልጽግናው እዚህ ውሳኔ ላይ ለመድረስ ያስገደደው ገፊ ምክንያት ምንድን ነው? የሚለውን ጥያቄ ምላሽ የሰጡት ወታደራዊ ምንጫችን ይህን የብልጽግና ቅድ ሁሉም የአማራ ህዝብ ሊሰማው የሚገባ መሆኑን ተናግረዋል። እኛም እንነግራችኋለን። የመንግስታዊ ስርዓት መበስበስ ምልክቶች በግልጽ የታየበት አዲስ ክስተት በአዲስ አበባ ተፈጥሯል። ከዓመታት በፊት ህወሀት ኢህአዲግ የውድቀቱ ዋዜማ ላይ በደረሰበት ወቅት በስብሻለው በጥልቅ ታድሶ ብቻ ነው ልድን የምችለው ብሎ መናገሩ አይዘነጋም። የብልጽግናው ስርዓት ደግሞ ከህወሀትን በከፋ መልኩ ስርዓታዊ መበስበስ ወይም ሲስተም ዲኬ ውስጥ መግባቱን የአዲስ አበባው አስደንጋጭ መረጃ ያመላክታል። ዝርዝሩን እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያዘጋጀነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም የብልጽግና ሰራዊት ካምፕ ውስጥ እርስ በርሱ ተገዳደለ። የብልጽግናው ሰራዊት ከፍተኛ ኪሳራ እያስተናገደ ከሚገኝባቸው ቀጠናዎች አንዱ በሆነው የሱዳን ኮሪደር የብልጽግናው ሰራዊት እርስ በእርሱ መገዳደሉንና ካምፑም ከፍተኛ ኪሳራ እንደደረሰበት ታወቀም። ከውራት በፊት በዚሁ ቀጠና በብልጽግና ወታደር ካምፕ ውስጥ በገባይ አጣዳፊ ተቅማጥና ትውከት ወይም ኮሌራ ወረሽኝ ከፍተኛ ኪሳራ ማስተናገዱ የሚታወስ ሲሆን በትናንትና ሁለት ደግሞ ሰራዊቱ እርስ በርሱ በመገዳደሉ ካምፑ ሊበተን መቻሉን ምንጮች ተናግረዋል። በመተማ ከተማ የብልጽግና ሰራዊት ካምፕ ውስጥ በተነሳ የእርስ በርስ ተኩስ አስር የሰራዊቱ አባላት ሲሞቱ 22 ደግሞ ቁስለኛ ሆነዋል። በትናንቱ የእርስ በርስ ተኩስ መጀመሪያ ላይ የሞቱ ስድስት ብቻ የነበሩ ቢሆንም ሕክምና ከገቡት ቁስለኞች መካከል አራቱ በሆስፒታል መሞታቸውን ነው ምንጮቻችን የገለጹት። የሰራዊቱ የእርስ በርስ ተኩስ የተነሳበት ምክንያት ምን እንደሆነ የጠየቅናቸው ምንጮቻችን ሲናገሩም ሆዱ ባሰውና የከፋው ሰራዊት ስለሆነ በትንሽ በትልቁ ነው የሚበሳጨው። በተለይም ተደጋጋሚ የውጊያ ሽንፈት ሞራሉን የነካው መሆኑና በህዝብ ዘንድም በጠላትነት እየታየ በመሆኑ የሰራዊቱ አባላት በከፍተኛ ተስፋ መቁረጥ ውስጥ ነው ያለው በዚህ የተነሳም ለለቱ የእርስ በርስ ተኩስ ቀጥተኛ ምክንያቱ ባይታወቅም ከሰራዊቱ አሁናዊ ቁመና ተነስተን መናገር የምንችለው ከተስፋ መቁረጥና ከበዛ መሰላቸት የተነሳ እንደሚሆን ይታመናል ብለዋል። የብልጽግናው ሰራዊት በሱዳን ኮሪደር ከፍተኛ ኪሳራን እያስተናገደ ሲሆን፣ ይህን የተረዱት የሰሜን ምዕራብ እዝ ዋና አዛዡ ጄኔራል ብርሃኑ በቀለም የተሳፈሩባት ሄሊኮፍተር በፋኖ ተመታ በመውደቋ ከመጎዳታቸው በፊት ለጦር ኃይሎች ዋና አዛዥ ተደጋጋሚ ጥሪ ሲያቀርቡ ነበር። ጄኔራሉ ለብልጽግናው ሊቀመንበር ያቀርቡ የነበረው ጥያቄ ኮሪደሩ በጣም ፈታኝ ነው፣ በዚህ ቀጠና የሚንቀሳቀሰው የጠላት ኃይል ዝም ብለን በቀላሉ ልናየው የሚገባ ባለመሆኑ ሰራዊታችንን የበዛ መስዋዕትነት እንዳናስከፍለው ተጨማሪ ኃይል ይላክልን የሚል ነበር። የብልጽግናው ሰራዊት እርስ በርሱ ሲገዳደል ይህ የመጀመሪያው ሳይሆን ከዚህ በፊትም በተደጋጋሚ ጊዜ በካምፕ ውስጥና ከካምፕ ውጭም እርስ በርሱ እየተገዳደለ መሆኑን በተደጋጋሚ መዘገባችን አይዘነጋም። የትናንትናው የመተማ ካምፕ እርስ በርስ መገዳደልን ተከትሎም ካምፑ ለጊዜው ስራ እንዳይሰጥ የተደረገ ሲሆን ሰራዊቱ በሌላ ካምፕ እንዲሰፍር መደረጉን የአይን እማኞች ያደረሱን መረጃ ያመላክታል። ወደ ተከታዩ መረጃችን አለፍን። አድማ ብተና የገባ ነው ከጠላታችን ትጥቅ ለማምጣት ነበር። የአማራ ፋኖ በጎጃም የብልጽግናውን ሰራዊትና ብአዴንን አድማ ብተና ማስቀዳቱን የቀጠለ ሲሆን በትናንትና ዕለት አምስት አድማ ብተናዎችና አንድ የብልጽግና ሰራዊት አባል ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የአድማ ብተና አባላት በሰጡት ቃለ ምልልስ መጀመሪያውንም የአድማ ብተና አባል ለመሆን ስልጠና የገባ ነው ከፋኑ ጋር ለመዋጋትና የአማራን መከራ ለማብዛት ሳይሆን በአማራ ሕዝብ ላይ የተጫነውን ጨቋይ ስርዓት በራሱ ትጥቅ ለመዋጋት ነበር ብለዋል። የብልጽግናውን ስርዓት እየከዱ ፋኖን የሚቀላቀሉ ሰራዊቶች መብዛታቸውን ተከትሎ ተደጋጋሚ ግምገማ ለማድረግ መገደዱ ይታወሳል። ካምፖች አካባቢ ጠንካራ ጥበቃና ቁጥጥር ከማድረግ ጀምሮ የሚከደውን ያለ ርኅራኄ የመረሸን የመክዳት ስሜት እንዳለበት የሚጠረጠረውን ማሰርና ከባድ ምርመራ ማድረግ፣ የአማራ ተወላጆችን ደግሞ መሳሪያቸውን እንዳይዙ ማድረግ የሚሉትን በመፍትሄነት አስቀምጦ ነበር። ሆኖም የትኛውንም ክልከላና የጭካኔ እርምጃ ቢወስድም ልቡ የሸፈተን ሰራዊትና ከህዝብ ጋር የተጣላን ስርዓት መጠበቅ የማይፈልገው ወታደር ያገኘውን አጋጣሚ ሁሉ እየተጠቀመ ፋኖን መቀላቀሉን ቀጥሏል። ከዚህ በፊትም በየቀጠናው ፋኖን የሚቀላቀለው የሰራዊቱ አባላት ቁጥሩ ከቀን ወደ ቀን እየጨመረ ሲሆን ባለፉት 25 ቀናት ብቻ ለጣና ቴሌቪዥን የደረሱት የብልጽግና ሰራዊት መክዳት ሪፖርቶች ከ580 በላይ ሆነዋል። ትናንት የአማራ ፋኖ በጎጃም አንደኛ ክፍለ ጦርን የተቀላቀሉት የአድማ ብተናና የሰራዊት አባላት ቃለ ምልልስ ላደረገላቸው የክፍለ ጦሩ ቃል አቀባይ ክፍል በሰጡት አስተያየት ገና ስልጠና እንደገባን የነገሩን የፋኖን ካህዲነት ጨካኝነትና አውዳሚነት ብቻ ነበር። ዓላማቸው ፋኖ ላይ የስም ማጥፋት ዘመቻ በማስከፈት የፖለቲካ ስብና ገደላ ማድረግ ነበር። ሆኖም እኛም ማስቀድመን ወደ ስልጠና ስንገባ ምን ሊነግሩን እንደሚችል ተዘጋጅተንበት ነበርና የሚነግሩንን ሳይሆን ከስልጠናው በኋላ የሚሰጡንን ትጥቅ ይዘን ፋኖን ስንቀላቀል ነበር የሚታየን ሲሉ ተናግረዋል። የአድማ ብተና አባላቱ አክለውም ገና ያልመጣችሁ ወንድሞቻችንም በጊዜ ፋኖን ብትቀላቀሉ ለአማራ ሕዝብ ትግል መልካም ነው። የአማራ ሕዝብ ከተጫነበት መከራ እንዲያርፍ ከፈለጋችሁ በየአካባቢያችሁ ያለውን የፋኖን አደረጃጀት እንድትቀላቀሉ ጥሪ እናደርጋለን ብለዋል። በቅርቡ ነፋስ መውጫ ከተማ ላይ የአማራን ሕዝብ ሰብስበው ንግግር ያደረጉት የ304ኛ ኮር ዋና አዛዡ የብልጽግናው ጄኔራል አድማ ብተናና የአካባቢው ጫካ ነው ሰራዊታችንን ያስጨረሰብን ሲሉ የአማራ ክልል አድማ ብተናን የብልጽግናው ሰራዊት አዛዦች እንደማያምኗቸው በግልጽ ተናግረው ነበር። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አንደኛ ክፍለ ጦር በትናንትናው እለት ከባህር ዳር በቅርብ ርቀት አዴታ አቅራቢያ ሀበሽማል በተባለ ቦታ ላይ በወሰደው የደፈጣ ጥቃት በሰባት የብልጽግና ሰራዊት አባላት ላይ እርምጃ ሲወስድ አምስት ደግሞ ቁስለኛ መሆናቸውን የክፍለ ጦሩ ቃል አቀባይ ፋኖ አብታሙ የሱፍ አስታውቋል። የቀን ዜናዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁን ቆዩ። ከዚህ በኋላ አማራ አድማ ብተና እንዳያሰለጥን ጄኔራሉ። የብልጽግናው ጄኔራሎች በአማራ ክልል ሁለተኛ ስህተት መስራት የለብንም፣ ከዚህ በፊት ልዩ ኃይሉ ሲጠናከር እንዲፈርስ ለማድረግ ሞክረን የደረሰብንን ፈተና እያየን ነው። አሁን ደግሞ እንደገና አድማ ብተናውን እያሰለጠነ በመሆኑ ከዚህ በኋላ ሌላ ዙር ስልጠና እንዳይሰጥ ማድረግ አለብን ሲሉ መምከራቸውን ምንጮች አረጋግጠዋል። አብዛኞቹ የአንድ ብሔረሰብ ተወላጅ የሆኑ የብልጽግናው ጄኔራሎች ባደረጉት ስብሰባ የደረሱበትን ውሳኔ አስመልክቶ ምንጮቻችን እንደገለጹት በተከታታይ ሽንፈት የደረሰብንን ግንባሮች ስንመለከት አብዛኞቹ አድማ ብተናዎች ያሉባቸው ናቸው። ሚሊሻዎቹ በሚበዙበት ቀጠና ግን ድል አድርገናል። ከዚህ የተነሳ መረዳት የሚቻለው አድማ ብተናው አካሉና ትጥቁ ከኛ ጋር፣ ልቡ ግን ከጽንፈኛው ጋር መሆኑን ነው በማለት የውጊያ ግምገማ ሪፖርት አቅርበዋል። ከዚህ በኋላ የአድማ ብተና ስልጠና በክልሉ እንዳይሰጥ ማስቆም አለብን ብለው የወሰኑት የብልጽግናው ጄኔራሎች አድማ ብተናውን ከማሰልጠን ይልቅ ሚልሻውን ማጠናከር ላይ ማተኮር እንዳለባቸውም ውሳኔ ላይ ደርሰዋል ሲሉ ምንጮቻችን ይገልጻሉ። የጣና ቴሌቪዥን ወታደራዊ ምንጭ አክለውም አድማ ብተናን በብዛት የከተማ ወጣቶች ናቸው የሚቀላቀሉት፣ ሚልሻው ደግሞ አብዛኛው አርሶ አደሩ ነው። የከተማው ወጣት ደግሞ በአማራ ሕዝብ ላይ እየደረሰበት ያለውን ጉዳት ብቻ ሳይሆን የመጪውን ጊዜ አስከፊነትም ስለሚረዳ በሂደት ብልጽግና እንክዶ ከፋኖ ጎን እንደሚቆም ያውቁታል። ለዚህ ነው በአማራ ክልል የአድማ ብተና ሥልጠና ከዚህ በኋላ እንዳይሰጥ ሲሉ የወሰኑት በማለት የብልጽግናውን ሠራዊት አዛዦች ቀጣይ ዕቅድ ተናግረዋል። ሌላው የጣና ቴሌቪዥን ያነጋገራቸው ወታደራዊ ተንታኝ በበኩላቸው የብልጽግና መንግስት ፍላጎቱ በአማራ ሕዝብ ላይ ወታደራዊ፣ ስነ ልቦናዊ፣ ኢኮኖሚያዊና ተራዛሚ ማኅበራዊ ቀውስን መፍጠር ነው። የሚልሽ አባላትን ቁጥር ለማብዛት የተወሰደው እቅድ አርሶ አደሩን ከርሻው በማራቅ ማሳውን ጦም እንዲያሳድር ማድረግ በሂደት ደግሞ ውጊያ ላይ ሲሞት ቤተሰቡን በትኖ ስለሚሞት ልጆቹ በድህነት እንዲያድጉ ለማድረግ ካለው ፍላጎት የተነሳ ነው። ይህ ደግሞ የአማራን ህዝብ ለቀጣይ ማህበራዊ፣ ኢኮኖሚያዊ ተራዛሚ ቀውስ የሚጥልለት ትልቅ መሳሪያ ነው ብለዋል። ወታደራዊ ተንታኙ አክለውም በወለጋ የሚኖረውን የአማራ አርሶ አደር ትጥቅ ፍቱ እርሻ ማረስ ነው ያለባችሁ እያለ ትጥቅ አስፈትቶ በባዶ እጃቸው መሆናቸውን ሲያረጋግጥ የእቅዱ ማስፈጸሚያ በሆነው የኦነግ ሰራዊት አማካኝነት ያስገድላቸዋል። በአማራ ክልል ደግሞ አርሶ አደሩን ለራሱ ስልጣን ማስጠበቂያነት ስለሚፈልገው በሚልሻነት መልምሎ እያስታጠቀ ይገኛል። ይህን የብልጽግና ሴራ የአማራ ምሁራን ተረድተው አርሶ አደሩን ከዚህ አይነት መስዋዕትነት ሊጠብቁት ይገባል። አርሶ አደሩን መጠበቅ ከተቻለ የአማራን መከራ ማሳጠርም ይቻላል በማለት ገልጸዋል። በመጨረሻም የብልጽግና ፖሊስ አዛዦች ባደገኛ ዝውውር የብልጽግናው ስርዓት ከፍተኛ ስርዓታዊ መበስበስ እንደደረሰበት በአዲስ አበባ የሁለት ማረሚያ ቤቶች አስተዳዳሪዎች ድርጊት አመላካች ነው ሲሉ አስተያየት ሰጪዎች ተናገሩ። በአዲስ አበባ የሚገኙ የስርዓቱ ማረሚያ ቤቶች መካከል የአባ ሳሙኤል እና ቅሊንጦ ማረሚያ ቤት አስተዳዳሪዎች ለታራሚዎች አደንዛዥ እጽ ሲያዘዋውሩ በቁጥጥር ስር መዋላቸውን መሰረት ሚዲያ ዘግቧል። አደንዛዥ እጽ ሲያዘዋውሩ የነበሩ ናቸው ተብለው የተጠረጠሩት ሰባቱ የማረሚያ ቤት ከፍተኛ ኃላፊዎች መሆናቸውም ታውቋል። ሁለቱም ማረሚያ ቤቶች ከፍተኛ ጥበቃ የሚደረግባቸው መሆኑን ተከትሎ የአደንዛዥ እጽ ተጠቃሚ ታራሚዎች ለማረሚያ ቤቶች የጥበቃ ኃላፊዎች ከፍተኛ ገንዘብ በመክፈል እጹን እንዲያስገቡላቸው መደረጋቸው ነው የተነገረው። በዚህ ጉዳይ አስተያየታቸው ለጣና ቴሌቪዥን የሰጡ የፖለቲካ ተንታኞች የስርዓት መበስበስ ዋናውና ትልቁ ማረጋገጫው የጸጥታ መዋቅሩ በዚህ አይነት ወንጀል ተባባሪ ሆኖ መገኘቱ ነው ብለዋል። ተንታኙ አክለውም ስራ ሲበሰብስ የሚታዩ ምልክቶችን አስቀድመን መመልከት ይኖርብናል ሲሉ ይናገሩና ምልክቶቹን ሲገልጹም ለቁጥጥር አስቸጋሪ የሆኑ የበታች ካድሬዎች፣ የወታደራዊ አዛዦች ጉልበት ማፈርጠም፣ የፖለቲካ መሪዎች የያዙትን ኃላፊነት ተጠቅመው በሕዝብ ላይ ዛቻና ንቀት ማሳየትና የጸጥታ መዋቅሩ ደግሞ የወንጀለኞች ተባባሪ መሆን ናቸው። በእነዚህ ምልክቶች ተነስተን በአሁኑ ሰዓት በኢትዮጵያ ያለውን የብልጽግናን መንግሥት ስንገመግመው ከፍተኛ የሆነ ሥርዓታዊ ብስባሴ ደርሶበታል ሲሉ ተናግረዋል። ሌላው አስተያየት ሰጪ በበኩላቸው ሥርዓቱ እነዚህን የማረሚያ ቤት ጥበቃ ኃላፊዎች በዚህ ወንጀል እንዲሳተፉ የይለፍ ፍቃድ ስለሰጣቸው ወደ ወንጀል እንዲገቡ መገደዳቸውን ይገልጻሉ። ፖለቲከኛው ሲቀጥሉም ስርዓቱ የሚሰጋው የፖለቲካ ጥያቄ የሚያነሱ ግለሰቦችን ነው። በመሆኑም በተለይ በዚህ ሰዓት ከ10 ሺህ በላይ የአማራ ተወላጆችንና የኦሮሞ ፖለቲከኞችን አስሯል። በተለይም የአማራ ፖለቲከኞች፣ ምሁራንና ጋዜጠኞች በስርዓቱ ማረሚያ ቤት ጠባቂዎች ከፍተኛ ጥበቃ እየተደረገባቸው ሲሆን፣ በደረቅ ወንጀል ተጠርጥረው የታሰሩትን ደግሞ የሚፈልጉት እንዲገባላቸው የጥበቃ ኃላፊዎች በጥቅም እንዲገናኙ ያደርጋል። የፖለቲካ እስረኞች ግን አስቀድመውም ለስር የተዳረጉት ሙስናን ዘረኝነትንና አድሏዊ አሰራርን ተቃውሞ ስለሆነ ከጥበቃ ኃላፊዎች ጋርም ሆነ ከአጠቃላይ የማረሚያ ቤት አስተዳዳሪዎች ጋር በጥቅም ትስስር ፈጥረው በደረቅ ወንጀል ለመሳተፍ ፈቃደኛ አይደሉም። በዚህ አቋማቸውና ባሕሪያቸው የተነሳም የማረሚያ ቤት ጥበቃ ኃላፊዎችም የበለጠ አስጨናቂ የጥበቃ ኃይል ነው የሚመደቡባቸው ሲሉ እሳቸው እስር ቤት የገጠማቸውንና የታዘቡትን ያስታውሳሉ። መረጃውን ለሕዝብ ያጋለጠው መሰረት ሚዲያ በበኩሉ በእነዚህ የማረሚያ ቤቶች ውስጥ የአደንዛዥ እጽ ዝውውር ዋና ተዋናኝ የራሳቸው የማረሚያ ቤቱ የጸጥታ ኃላፊዎች ሆነው ተገኝተዋል። ጉዳዩ የጠፋን ንብረት ከሌባው ጋር አብሮ እንደመፈለግ ማለት ነው ሲል ገልጾታል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናዱት የጣና ቴሌቪዥን የቀን ዜናዎች የተከታተላቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን።